ይ ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ነገር ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ያው እንግዲህ ጠፍቼ ጠፍቼ ደግሞ መጣሁላችሁ። ያው እንግዲህ ሱ ቆይቻለሁ ከጠፋሁ ማለት ነው። አገር ቤት ደግሞ ያው በጣም ቆይቻለሁ፣ ሄጄ ትንሽ ከረም ብዬ ነው የመጣሁት ማለት ነው። ያው ከዚህ በፊት እንዳልኳችሁ ቢዝነስ ምናምን ነገር ስለጀመርኩኝ ለዛ ነው የምመላለሰው፣ ግን የምመላለሰው ሳይሆን በጣም ነው የምቆየው። እንግዲህ ከሶስት ወር በላይ ሶስት ወር ነው የቆየሁት ማለት ነው። ያው አንዳንድ ነገሮችን ውስጡን ለማወቅ ምን እንደሆነ አንዳንድ ጊዜ በርቀት ደግሞ ቢዝነስ ስለማይሆን ምንም እህቶቼ ወንድሞቼ ቢሰራም እዛ ደግሞ ያለውን ነገር ማወቅና ማጥናት ስለሚያስፈልግ ብዙ ጊዜ እቆያለሁ ማለት ነው። እንግዲህ ደግሞ በቢዝነስ ዙሪያ ምን ቢሰራ ይሻላል? በተለይ አረብ ሀገር ያላችሁ እህቶች ወንድሞቼ፣ በእውነቱ በጣም ብዙ ነገር የሚሰራ ኢትዮጵያ ውስጥ አለ። እኔ እንዳየሁት እኔም ባልቆይ ኖሮ እየቆየሁ ነገሮችን ባላጠና ባላቅንሮ እኔም እንደዛ ነበረ። በፊት በፊት ማይንዴ በቃ ሀገር ቤት የሚሰራ ምን አለ እያልኩ ነበር፣ ግን ሂደን ደረስ ብለን መምጣት ሳይሆን ትንሽ መቆየት አለብን። ቆይተን በደንብ አይተን አካባቢያችን የት ምን ብንሰራ የት አካባቢ ብንሰራ ይህ ሁሉ ልክ አሁን በምንኖርበት አገር ሁሉ እንግዲህ ቢዝነስ ማይንድ ያለው ቢዝነስ የሚሰራ ሰው ያውቀዋል ሎኬሽኑ ምንድን ነው ምንድን ነው የሚፈለገው እዚ አካባቢ ምንድነው የጠፋው ሌላውስ ምን ይሰራል ይህን ይህን አወዳድረን አገናዝበን እኔስ ምን ባመጣ ከሌላው ለየት ምን ያደርገኛል የኔ የተሻለ የሚሆንበት ምክንያት ምንድን ነው ይህን ሁሉ ሰርች ማድረግ አለባቸው ማለት ነው ምክንያቱም እዚህ ጋ ለምሳሌ እዚህ ካፌ እዚህ ካፌ ሆኖ አንዳንዱ ካፌ ከጎናቸው ያለው በጣም ቆንጆ ቢዝነስ ሊሰራ ይችላል። ያን ደግሞ ይህ ሁሉ በጣም ጊዜ አይጨርሰውም። ይህን ለማብራራት ማለት ነው ያው የተማርኩትን ማርኬቲንግ ቢዝነስ ስለሆነ ይህን ነገር ለማድረግ ምን ያስፈልጋል? አካባቢው ሎኬሽኑም፣ ከዛ ሰው የተለየ ኔ ምን ባቀርብ፣ ገበያይስ ማንን ነው ታርጌት የማረገው? ለማን ነው የምሸጠው? የኔ ከሌሎቹ በምን ለየት ይላል? ምንድን ነው ኦፈር የማረገው ለካስተመሮቼ ምን ቢሆን ነው የኔ ገበያ እንደዚህ ለየት የሚለው ከሌላው? ምንስ ብሰራ ነው ትርፋማ መሆነው? እና ይሄንን ሁሉ ቅድሚያ ማጥናት አለባቸው። ዝም ብሎ ሰው ስለከፈተ መክፈት፣ ሰው ይሄን ስለሸጠ ይሄን መሸጥ አይደለም። ያ ሰው የሚሸጠው ይሄን ነው። የኔስ ለየት ታርጌ ከዛ ሰው ምን ልሽጥ? ምንስ ኦፈር ባረግ ደግሞ ካስተመሬ ወደ እኔ ይመጣል ከእነሱ የተለየ ምን ባደርግ ይሻላል? ሁሉ እንትን ያስፈልገዋል። ይህ ስለዚህ ስለ ቢዝነስ ላወራችሁ የምታውቁታውቁታላችሁ ለማታውቁ ደግሞ በጣም ጊዜ ይጨርሳል። ግን ቢዝነስ እንደዛ ነው መሆን ያለበት። ሰው ስለከፈተው ኖሌጅ እውቀት ሳይኖረን ከሜዳ ላይ ተነስተን የምንከፍተው ነገር አይደለም። ምክንያቱም ብራችን ያው ሁሉ እንትን ብለን አፍስሰን ውጤት ካላገኘን ደግሞ ሌላ ኮዝ፣ ሌላ በሽታ ምናምን። አንዳንድ ሰው ቶሎ የሚጎዳ ሰው አለ። ምንም ማለት አይደለም። ቢዝነስ እንደውም ሲጀምር ሁለት ነገር ነው ይዛችሁ የምትጀምሩት። መክሰር አለ፣ መውጣት አለ። ስለዚህ ይሄን ነው ቢዝነስ ሲጀምሩ ዋናው ትልቁ ምክር መክረው ማግኘትም እንዳለ፣ መክሰርም አለ። መክሰር እንዳለ ማግኘትም አለ። ስትገቡ በቃ ወስናችሁ ነው ምክንያቱም በቃ እግዚአብሔር ከረዳኝ ሰክሰስ እሆናለሁ ካለዛ ደግሞ አልሆንም። ይሄኛ ሰክሰስ ባትሆኑ እንኳን አበቃ ከዚህ በኋላ አልሰራም። ይሄ አሁን እኔ ሌላ ቪዲዮ ልሰራ ነው የመጣሁት። ስለዚህ ስለ ቢዝነስ ሌላ ጊዜ አወራችኋለሁ፣ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልኝ። ግን አሁን አንድ ትንሽ ነገር ላሳያችሁ፣ ያው በቢቲ ዙሪያ፣ በፀጉር ዙሪያ ነው የመጣሁት። ግን ያው ለምን እንደቆየሁና ለምን እንደጠፋሁ እግረ መንገዴን መንገዴ ለማብራራት ፈልጌ ነው እና እግረ መንገዴን ደግሞ ቢዝነስ መስራት ለምትፈልጉ ምን ምን ማድረግ እንዳለብን፣ ካፌ ነው የሚሻለን? ሌላ ሌላ በጣም ብዙ ብዙ ብዙ ነገር ወይስ ያው ምግብ ከካፌ ጋር ወይስ ኮስሞቲክ ወይስ ሱቅ? በጣም በጣም በጣም ብዙ ነገር ኢትዮጵያ ውስጥ መስራት ይቻላል ማለት ነው። ግን ትዕግስትና ተስፋ የሚባል ነገር አለ። ባለን ነገር መጀመር እንችላለን። ደስ የሚለው ነገር በቀላሉ መጀመር ሰው ይችላል። እንዳቅማችሁ እንዳቅማችሁ ደግሞ ቢዝነስ እንትናል አይዲያው አለ ማለት ነው። በተለይ አረብ ሀገር ያላችሁ ሰዎች ለሰው ብራችሁን ሳትልኩ ብራችሁን ይዛችሁ መጥታችሁ ኢትዮጵያ ውስጥ በትንሹ ነገር ቡና ፍልታችሁ እራሱ መቀየር የምትችሉበት ዘመን ነው ያለ ነው ግን አዎ በሚዲያ እንደምናየው እንደሚወራ ላይ መስላችሁ ይችላል። ሄዳችሁ ስትመጡ ደረስ ብሎ መምጣት ሳይሆን፣ ተቀመጡና እዩት። ተቀምጣችሁ አይታችሁት ሶስት ወር ሁለት ወር ቆይታችሁ በደምብ አላማችሁ፣ ኦኬ ቢዝነስ መስራት ትፈልጋለ ፊውቸር። ስለዚህ ቆይቼ እስኪ አገሬ ምን እንደምትመስል ይሰራል ወይ በጣም ብዙ ሚሊዮን ህዝብ ነው ያለን። እኛ የራሳችን ህዝብ ነው መልሶ ቢዝነስ የሚያመጣልን ይሰራልን፣ ከውጭ አይደለም። ስለዚህ ይ ስለዚህ በሌላ ጊዜ እነግራችኋለሁ። ስለዚህ ቪዲዮ ስሪልን ስለ ማርኬቲንግ ስለ ቢዝነስ ምትሉ ከሆነ ኮሜንት ላይ ያስቀምጡልኝ። እንግዲህ ቪዲዮዬን እስከ መጨረሻ ይዩት። አሁን የመጣሁት አንድ ነገር ሊያሳያችሁ ነው። የሚጠቅማችሁ ነገር በተለይ ከርል ሄር ላላችሁ፣ እዚህ ግንባራችን ላይ እንደዚህ ወጣ ወጣ ብሎ ቆም ቆም ለሚል ከተሰራም በኋላ ለሱ ለሱ የሚጠቅም ይሄ ኦዚ ይባላል። ኦዚ ከርል ሄር ስሙዘር የሚያደርግ ነው። ሪላክስ ልበለው ሊቭ ኮንዲሽነር ነው ክሪም ነው። ግን ሊቭ ኮንዲሽነር ክሪም ነው የሚለው። ይህን ነገር እርግጠኛ ነኝ ሁላችንም በአድቨርታይዝ ቲቪ ላይ እናየዋለን። ግን ይህን አድቨርት የሚያደርጉት ነጮች ናቸው። እና አይ ይሄ ነገር ለእኔ አይሆንም፣ ላበሻ አይሆንም የምትሉ ካላችሁ እንደሚሆን ላሳያችሁ እና እንደሚጠቅም ላሳያችሁ። ኦልሞስት የኔ አልቆ እዚህ ጋር ነው ያለው። እና ይሄ በጣም ጠቃሚ፣ በተለይ ስንቸኩል ፀጉራችን ወይኔ ተንጨባረረ፣ ፀጉሬ እንዲህ ሊወጣ ነው አሁን ሰዓት የለኝም ምናምን ለምትሉ በጣም ይጠቅማል። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሽታው ራሱ በጣም የሚያምረው ጀል ከምትጠቀሙ ይህን ብትጠቀሙ ያዋጣችኋል ማለት ነው። ፀጉሯችሁ ሳይጎዳ ሳይበጣጠስ፣ ለጣርጎ ሙልጭ አድርገው እንደዚህ ፀጉሯችሁን ወደኋላ ሙልጭ አድርጋችሁ ስታይዙ፣ እንደዚህም ስታደርጉ ከርሊያችሁን ራሱ ዛላውን ስሙዝ እንዲያረግ ድርቅ ያለውን ፍሬሽ እንዲያደረግላችሁ ከፈላጋችሁ እንደዛ ነው። እዛ እችን ደግሞ ማበጠሪያ እንደዚህ አይነት ነገር ብራሽ ያስፈልጋችኋል። ስሙዝ እንዲያደርግላችሁ ኢቭን ውጭ አርጋችሁ ወጣችሁ፣ ንፋስ ምናምን ካለ ቆም ቆም ካለባችሁ፣ እንደዚህ አይነት ማበጠሪያ ፖርሳችሁ ውስጥ አስቀምጣችሁ፣ ትልቁን ከምትይዙ እንደዚህ ላግ ስታረጉት፣ ልጥፍ በቃ ስሙዝ ነው የሚያደርገው። ስለዚህ ይሄንም ግዙና ይጠቅማችኋል ማለት ነው። እና ይሄ በጣም ጠቃሚ ጠቃሚ ጠቃሚ ስለሆነ እንዳታልፉት ለነጮች ብቻ ነው ብላችሁ ብዬ ሁሌ ያሳያችኋለሁ እያልኩኝ ያው ስላልመጣሁ በዩቲዩብ ዙሪያ ለዛ ነው። እና ይጠቅማችኋል። ኦዚ ይባላል። ዲስክሪፕሽን ቦክስ ስተውላችኋለሁ። እርግጠኛ ነኝ ሰቨን ናይንቲ ናይን ከገዛሁት ቆይቷ ከስድስት ወር በላይ ተጠቅሜበታለሁ። እንደዚህ አንዳንድ ጊዜ ኤመርጀንሲ ሲያስፈልገኝ ማለት ነው እና በጣም ሃንዲ በጣም ጠቅሞኛል። እኔ ይጠቅማችኋል። ሌላው የምታገኙ ስፖርድራግ ቡትስ፣ ወይም ደግሞ ኢቢ አማዞን፣ የተለያዩ በጣም ሲምፕል የትም ቦታ ሄዳችሁ ልታገኙ ትችላላችሁ። እና ሌላው ደግሞ እንግዲህ በሌላ ጊዜ ስለጠፋሁበት ትንሽ ቀንጨብ ቀንጨብ አድርጌ ነግሬያቸዋለሁ። ያው ሞኔታይዘን ስላነሱብኝ ደግሞ ሰዓት እንደገና እየሞላሁ እኔ አገር ቤት ደርሽስ ከመመጣ ራሱ ልነግራችኋለሁ አልችልም። እየተባረካችሁ ብዙ ጓደኞቼ በማጫወት በምን ሰዓቱ ኦሬዲ አሁን ሊሞላ ነው። እንደገና ቀጥተው እንዳለ ሙልጭ አርገው ነበር የወሰዱብኝ። አሁን ደግሞ ሰዓት እያጫወቱ ጓደኞችም ሆነ ቤተሰብም ሆነ እረቶኝ ሊሞላ ምንም ነገር አልቀረውም። ከዚህ በኋላ ግን እርግጠኛ ነኝ ቅጣቴን ቀምሻለሁ፣ ምጠፋ አይመስለኝም። አመሰግናለሁ። ለዛሬ እንግዲህ ሰብስክራይብ፣ ላይክ፣ ሸር አድርጉ። ያው ጠፍቻለሁ ብዙ ሰው ለንትን ላይ ልኝ ይችላል እንግዲህ በዚህ ደግሞ ተባበሩ ማለት ነው። ላይክ ሰብስክራይብ ማድረግ አትርሱ፣ ሻራ አድርጉ። ቪዲዮ የሚዩት እስከ መጨረሻው አመሰግናለሁ። ኮሜንት ላይ አስተያየታችሁንና እንግዲህ ሀሳብ ካላችሁ ኮሜንት ላይ መልእክታችሁን እንድታስቀምጡ ደስ ይለኛል። እንግዲህ ስላገኘኋችሁ ደግሞ ደስ ብሎኛል። መልካም ቀን ይሆንላችሁ። ላይ ጨርሳለሁ የዛሬው ቪዲዮ ቻው ቻው።